በጣም የሚያሳዝን ነገር ተፈጥሯል ማለት ነው። እንግዲህ የአምራን ልጅ ወርዷል። ኑሐሚንም ደግሞ ለመማር ዝግጁ ሆናለች። የወይዘሮ ገነት መቀየር ግን እውነተኛ ነው ወይስ እውነተኛ አይደለም? እንደገና ደግሞ ኤደንስ ሄዳ አሁን ላይ የሄደችበት ቦታ ላይ ስለ ኑሐሚን የሆነ ነገር ለማድረግ ነው ወይስ እሷ እንዳለችው እውነት ጨዋታ ነው የሚሉትን ነገሮች አንዳንድ ነገሮችን የምነግራችሁ ይሆናል። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ቀጣዩን ክፍል ነ ኑሐሚን ድራማ ይዤላችሁ መጥቻለሁ ማለት ነው። ታዲያ ቪዲዮን ስትጀምረ ላይክ በማድረግ ጀምሮ ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናችሁ ቤተሰብ ሁኑ። እንግዲህ መልካምነት ለራስ ነው። መልካም አለመሆንና ክፋት ደግሞ እንደ አምራን ያደርጋል ማለት ነው። እንግዲህ አምራን በጣም ክፋተኛ ናትኝ ምክንያቱ ደግሞ ለምን ኑሐሚን ከናሆም ጋር የዋለው የሚል አጉል ቅናት ማለት ነው ነው በእርግጥ መፍራቷና መስጋቷ ስህተት የለውም ምክንያቱ ደግሞ ያው ከዚህ በፊት ኑሐሚን ኤርሚን ስለቀማቻት በእርግጥ ኑሐሚን ኤርሚ ጋር የሆነችው እሷ እንዳለች ወይም አምራን ጓደኛው እንደሆነች አታውቅም በቃ አፈቅርሻለሁ እወድሻለሁ ብሎ ቀረባት ስለዚህ እሷም ደግሞ በንጹህ ልብ ቀረበችው ማለት ነው ሌላ የተለየ ነገር የለውም ታዲያ አሁን ላይ ግን ኑሐሚን ኤርሚን አትፈልገውም። እሱ ግን ግምጭጭ ብሎ በመንገዷም በምኗም በጣም እያገዳትና እያጉላላት ይገኛል ማለት ነው። በዚህ ላይ ደግሞ ናሆም ከአምራን ጋር ምንም አይነት እየተቃረነ ነገር የለውም ማለት የሚያይወድበት ምክንያት የለውም። አሁን ላይ ግን ተይ፣ ይሄ ቅናትሽ የት እንደሚያደርስሽ አላውቅም፣ ግን በጣም መጥፎ ነገር እያደረግች ነው ቢላትም፣ እሷ ግን ያንን ነገር መስማት ስላልቻለች ለዚህ ተዳርጋለች ማለት ነው እንግዲህ ፊቱን ነበረ ማለት ማሰብ ያለባትኝ። ከዚህ ብዙ የምንማረው ነገር አለ። በሌላ ጉዳይ እንግዲህ ደግሞ በሌላ በኩል ወይዘሮ ዝናሽ እንግዲህ በጣም ጭንቀት ውስጥ ትገኛለች። በጣም ጭንቀት ማለት ነው። ምክንያቱ ደግሞ ቤቷ ድረስ ሰተት ብሎ የልጅ አባቷ በመምጣቱ ምን ይውጠኛል እያለች በጣም እየተጨነቀች ነው። የምትጨነቀውም እንዳትዋረድ ፈርታ ነው እንጂ ይህ ሰውዬ ስለተቀመጠ የሚበላው የሚጠጣው ነገር በእርግጥ ህገ ወጥ አይነት ነው ማለት ወጥ ነው ነገር ስራው ሁላ ቢሆንም ግን እሱ ስለበላ የምትደህ ይሁና ሳይሆን ነገር ግን አሁንን አሁን ተናገረብኝ እያለች በጣም እየጨነቀች ትገኛለች። እንግዲህ ደውዬ ለፖሊስ ማሳወቅ አለብኝ ብላ አስባለች። አሁን ላይ ልትደውል ነው ማለት ነው። እንግዲህ ስትደውል ፖሊሶቹ ደግሞ ምንድነው የሚሏት? ከእስር ቤት አምልጦ እየመጣ ታራሚ አለ ኔ ቤት ትላለች ማለት ነው። ታዲያ ፖሊሶቹ እንዴ እንዴት እንዴት አመለጠ ከየት ፖሊስ ጣቢያ ነው ብለው ጠየቀዋታልኝ። ታዲያ መጨረሻ ላይ ምን አሉ የሚለውንም ነግራችሁ ይሆናል ማለት ነው። በጣም ነው የሚገርመው። ይሄ ግን እንግዲህ አምራን አምራን በነገራችን ላይ ስህተት ሰርታለች አምራን የሰራችው ስህተት ምንድን ነው? በመጀመሪያ ደረጃ ወንድ ልጅን እንዲህ ስለተከታተላችሁት ከዛ የሚወዳት ቢሆን ማለት ነው ኑሐሚንን የሚወዳት ቢሆን ኖሮ ስለተከታተልን አየሁክ ምናምን እያልን ስለተሯሯጥን ቢሮ ተደብቀን ሄደን ምን እያረጉ ነው ብለን በማየት ባሎቻችን ማሳረፍ አንችልም ራሳችን ግን እሷ ግን ይወዳታል፣ ያፈቅራታል። ስለዚህ ራሷ ኮትሪት አድርገው ቢሆን ኖሮ ሌላ ሰው ወቶ ማያም፣ ሲጀመር አላየም። እሷ ግን የቅናት መንፈስ መከራዋን ስላበላት አሁን ላይ ልጇን አሳጥቷታል ማለት ነው። የቅናት መጨረሻው ይሄ ነው፣ የተንኮል የክፋት መጨረሻው። እሷ ከአንዴም ሁለቴ ከሁለቴም ሶስቴ እኮ ኑሃሜንን ለማጥፋት ያልጣረችው ጥረት የለም፣ በተለይ በኤደን በኩል ማለት ነው። እንግዲህ በኤደን በኩል አሁን በጣም የሚገርመው መጥፎ ሰዎች በጣም ይሰቃያሉ። አንዳንዴ ደግሞ ቶሎ ከተመለሱ መልካምን ነገር ያገኛሉ ማለት ነው። ይህም እንግዲህ ከወይዘሮ ገነት አሁን ላይ ገነት እንግዲህ ክፋት እያሰበች ነው ወይ ስንል አሁን ላይ ገነት በትክክል ነው የተመለሰችው። ምንም ክፋት አላሰበችም። ኢቨን እንኳን ፈተና አልፋለች። ፈተናውም እንግዲህ አቶ ተሰማ ውሃውን ደፍቶ ሽንቴን ሸናው አረ ሰገራይ ሞቷል መሰለኝ፣ እንዳሸትሽ እዛው ሁኚ በማለት የፈተናትን ፈተና በጥሞና በስርአት ነው ያለፈችው። ችግር የለውም ሲጀመር እኮ ያመለጠ መስሎ ነው እንጂ ምንም ምንም ነገር የለም። ፈተና እንደሆን አልገባትም። አይቼዋ ምንም ነገር እኮ የለም አንተ እኮ ያመለጠ መስሎ ነው ምንም የለም ብላ እንግዲህ ደግሞ አሁን አለጠፍ ብላ ሀጥባ ገላውን ማሳጅ አድርጋ ብዙ ነገር አድርጋለች ማለት ነው። እና ኑሐሚንም ደግሞ በዚህ በጣም ተደስታለች። እና አባቷ ግን ቆይ ግን ከውጭ ስትመጣ ልጅ ምንድን ነው የነካት? ልክ እኮ አይደለችም ብሏል። በእርግጥ ልክ አልነበረችም፣ ምክንያቱም ይሄ ኤርሚ የሚባል ሰውዬ በሄደችበት እየሄደ መቆሚያ መቀመጫ መተንፈሻ ነው ያሳጣት። እንደ አንዳንዴ ግን ምንድን ነው አንዳንድ ሰዎች እኝክ ይላሉ። እና እኝክ ማለት እኮ ጥሩ አይደለም፣ እውነት ጥሩ አይደለም፣ በጣም መጥፎ ነው። እና እንግዲህ አምራን በዚህ መልኩ እንግዲህ ልጇን አጥታለች። ወይዘሮ ዝናሽ ተደስታለች፣ አምራን ልጇን በማጣቷ። ከዚህ በኋላ ግን ምንም አይነት ሪሌሽን እንዲኖር አልፈልግም፣ ከዛች ልጅ አቶ ላይኩንም በቃ ፈጣሪ ያልፈቀደውም እኛም አልወደድም ነበረ፣ አሁን ላይ አቁም ተብሎ ናሆም ከሊለይ ነው ማለት ነው ከአምራን አእምራን ተለይ ተብሏል። እሱም እንግዲህ ሲጀምር እኔ ልጄም ብዬ ነው እንጂ በእርግጥ ወዳታለሁ፣ ግን በዚህ መልኩ ልንቀጥል አንችልም። ምክንያቱም በቅናቷን ምክንያት ነው አሁን ልጄን ለማጣት የበቃሁት። እንግዲህ ሁኔታው ማለትም ዶክተሩ ለናሆም ሲነግረው በድንጋጤ የተፈጠረ ነገር ነው ብሏል። እና በዛ ላይ ደግሞ ናሆም ወደ ሆስፒታል ሲሄድ ያገኛት ራሷ ደውላለች ማለት ነው፣ ስትነቃ ለናሆም ትደውላለች። ናሆም ታዲያ ወደ ሆስፒታል ሲሄድ ማንገብ ያገኛት። ጥሩ ነው ኤርሜካ። ስለዚህ የሆነ ነገር አለ። ምንም እንኳን ልጁ የኔ አልነበረም ሲጀመር፣ ልጁ የኔ አይደለም እንዳትል ልጁ የኔ አይደለም እንዳይል ማለት ነው። ናሆም አስመርምሯን ልጁ የራሱ ነው፣ የራሱ ሆኖ ተገኝቷል ልጁ። ነገር ግን አሁን ላይ ለምን ታዲያ ይሄ ሆነ እያለ በጣም እየተቆጣ ይገኛል ማለት ነው። ምን ይሰራል እዚህ ልጁ የሱ ሆኖ ነው እዚህ የቆየው እንዳልል፣ ልጁ የኔ እንደሆነ በዲኤንኤ ያረጋግጫሉ። ታዲያ ቆይ ምን አለው? ምን ቀርቶት ነው እዚህ ብሎ ጭራሽ ናሆምና ኤርሚ ድጋሜ ተጣልተዋል ማለት ነው። በሌላ በኩል እንግዲህ አቶ ሰንበታ ማለት ነው ሲምባ ብሎታል ዳጊ እንግዲህ የዳጊ አባት በጣም ችግር እየተፈጠረበት ይገኛል። ናሆም አልወደደውም። ናሆም ሲጀመር ዳጊንም አልወደደም። እንደገና አሁን ደግሞ አቶ ሰንበተንም አልወደደውም ማለት ነው። ሰንበታን አልወደደውም እንዴ! ጭራሽ ቤት ውስጥ ሲጋራ ያጨሳል። እንዲ፣ አባዬ፣ ቆይ አንተ ቤት ውስጥ የተፈጠረውን ነገር በየቀኑ የሚሆነውን ነገር እያየህ ነው ወይ? እየተመለከትክ ነው ወይ? ቤትህ ምን ላይ እንዳለ እየተመለከትክ ነው ወይ ብለዋል። በዚህ በነገራችን ላይ እዚህ ጋር ግን ናሆም አባቱን ቤትን እየተመለከትክ ነው ያለው ሁለት ነገር ነው ያሳሰበው። አንደኛ ነገር የዳግም እዚህ መቀመጥ፣ ሁለተኛ ነገር ዳግምን እሱ ሲናደርገው እናቴቱ የምታደርገው ከበር፣ ሶስተኛ ነገር ደግሞ አሁኑ አቶ ሲም ባመጥቶ እንደ ልቡ መሆኑ ስለዚህ የሆነ ሚስጥር አለ ሚስጥሩ ይነገረኝ ብሏል እና ስለዚህ ሚስጥሩ ይነገረኝ ሲል ደግሞ እንግዲህ ሚስጥሩ ነቅቶበታል ማለት ነው ነቅቷል በቃ ሚስጥር እንዳለ የተደበቀ ነገር እንዳለ ነቅቷል ማን የነቃው ናሆም ናሆም እንግዲህ በጣም ነው ነቅ ብሏል በቃ ነቅቷል እንዴ እኔማ የሆነ ነገር እንዳለ እርግጠኛ ነኝ እንጂ ያለምንም ነገር ይሄ ሊሆን አይችልም እንዴ እንዴት እንዴት ይሄ ሊሆን ይችላል ያለምንም ነገር ስለዚህ የሆነ ነገር እንዳለ ግልጽ ነው ብሏል ማለት ነው እንግዲህ ይሄ ነገር ምን ሊሆን ይችላል ስንል ድብቁ ነገር ሊወጣ ነው ምክንያቱም የደበቅሽው ነገር ካለ ማየ ነገር ነው ያላት እናቲቱ ደግሞ ምንድን ብላ ትናገር እንዴ አሁንም ቢሆን እኮ አባትየው የናሆም አባት ማለት ነው አቶ ለይኩን እንዴ ቆይ አንቺ ከዚህ ሰውዬ ጋር የዋለ ያደረቂ ማለብሽ ነው ወይስ ምንድን ነው እንደዚህ በዚህ ልክ እንድትጠዩ ያደረገሽ ምንድነው ችግርሽ? ብሎ ሲጠይቃት እንደ እኔ ምንም ችግር የለብኝም ብላለች። በእርግጥ ምንም ችግር የለባትም። ችግሯ ግን ፍርሃት ነው። ፍርሃት በጣም ፈራች፣ ተንቀጠቀጠች። አሁን ምን ይውጠኝ ይሆን? ሚስጥሬ ይጋለጥ ወይ? ሚስጥሬን እንዴት ላርገው እያለች እንግዲህ በጭንቀት ላይ ነው ያለችው። እንግዲህ ከዚህ ጭንቀት ደግሞ ልትወጣ የምትችለው እንዴት ነው ከተባለ በዝምታ ነው ሊሆን የሚችለው በእርግጥ ደግሞ የሆነ ሰዓት መውጣቱ አይቀርም እውነት ተደብቃ ስለማትቀር ማለት ነው አያችሁ እዚህ ጋር በጣም ትልቅ ትምህርት ያስተምራል ይሄ ድራማ በእውነት አንዳንድ ጊዜ ሰዎች አይሆንም ብለን የምናደርገው ነገር ፈጣሪ ያየናል በዛ ላይ ደግሞ ያጋልጣል እንዴ ፈጣሪ እኮ ተመልካች ነው፣ አለ ይመለከተናል። ስለዚህ የሆነ ቀን መጋለጣችን አይቀርም። አሁንም ወይዘሮ ዝናሽ ለጊዜው የተጋለጠች ባይመስላት፣ ለጊዜው ነገሩን ያለፈችው ያመለጠችው ቢመስላትም ግን ዞሮ ዞሮ ከዚህ ጭንቀት የምትገላገለው በምንድነው? እውነትን በማድረግ ነው። እውነት ደግሞ ራሱ ምንድነው? ይመሰክራል። ስለዚህ አሁን ላይ እሷ በጣም ጨንቋታል። እሺ ምን ላደርግ በቃ ይህን ሰውዬ ላሳስረው ብላ ወስና ቆርጣ ተነስታለች ማለት ነው። ይህንን ሰውዬ ለማሳሰር ማንን? አቶ ሲምባን ማለት ነው። በእርግጥ አቶ ላይኩንም በዚህ ሀሳብ አልተስማማም ማለት እኔ አምልጠህ መምጣትህ ደስ አይልም ለማንኛውም ግን እግር አታብዛ ከቤት አትወጣ ብሏል። ታዲያ አሁን ላይ ለምንድን ነው እሷ ወይዘሮ ትናሽ ማለት ነው እንደዚህ እየሆነች ያለችው ማለትም እንደ ለምን እኛ ለምንድን ነው ሕገ ወጥ ሰው ከሕግ ያመለጠን ሰው ለምን ይዘን እንኖራለን? ብላ ለምን ተጨነቀች ካለን፣ ያው እንዳትጋለጥ ነው። ወይዘሮ ገነት እንግዲህ በጣም ጥሩ ሰው ደግ ሰው ለመሆን ሞክራም ሁናለች። ከዚህ በፊትም ሰምተናት አለኝ። ምን ብላለች? ኤደንን፣ ኤደን እኔ እንኳን ሕይወት አስተምሮኛል፣ ከዚህ በኋላ የውሸት የመደባበቅ ነገር የለም። እውነቴን ነው። አሁንም ያየሽው ነገር ሁሉ ይሄ እውነቴን ነው። እንዴ ማየ አጉል ቤተሰብ ቤተሰብ እያጫወተሽ እንዳይሆን ስትላት እንኳን አይ አጉል አይደለም እውነቴ ነው ብላለች። እና በገኒ መቀየር በጣም ደስ ብሎናል። የእውነት እንኳንም ተቀየረች። እንግዲህ ኑሐሚንም ልትማር ነው። ከዛ ስራዋን በስርዓቱ ትሰራለች ብለን ተስፋ እናደርጋለን። ከዛ በኋላ ግን ያው ናሆም ጋር መቀራረባቸው አይቀርም። በአንድ ቀን ቅርርብ ነው እንግዲህ አይኔ ላይ ጉድፋዎች ይልኝ ስላለ፣ አይ አፍቅሯዋት ነው እንጂ ብላ ያበደችው ማለት ነው ወይዘሮ አምራን እንግዲህ አምራን ጉድ ሆናለች እንግዲህ። የከፈታ ጥግ ላይ ነኝ ሀብት ማማ ላይ ለወጣ ነው ስትል እንግዲህ ተወሩራ ነው የወደቀችው። ኤርሚም ደግሞ ሲጨቃጨቅ ሁለታቸውም ዜሮ ሆነዋል። ሁለታቸውም ሰው የለፋበትን ገንዘብ ለማግኘት ሲጥሩ ውሃ በልቷቸዋል ማለት ነው። በጣም የሚገርም ነገር ነው እንግዲህ። ብዙ እንደተመራችሁበት ተስፋ አደርጋለሁኝ። ምንም እንኳን በጥፋት መስመር ውስጥ እንኳን ከሆንን እንደ ልክ እንደ ገኒ መመለስ አሪፍ ነው። እና እንግዲህ ይህን ይመስላል ማለት ነው። እስኪ ቀጣይ ምን ሊሆን ይችላል? አምራን አሁን ምን ይውጣት ይሆን? ድጋሚ ናሆም ናሆም ትል? እስካሁን እኮ ልጅ ብላ ነው። አሁን ላይ እስኪ በምን ታስፈራራው ይሆን፣ ምን ስታደርግ ይሆን የሚለውን እናንተም እስኪ ቤተሰቦች፣ የምንትላላችሁ አብራችሁ ስለ ቆያችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ሰላም ከሁሉ ነገር በላይ ነውና ሰላማችሁ ይብዛልኝ ተወዳጆች።